ዘመኑ ያፈራቸውን ቁሳቁሶች እና ምቹ ስቱዲዮዎች ሊሟሉለት እንደሚያስፈልግ በመገንዘብ የኢትዮጵያ የፊልም ኢንዱስትሪ በዓለም አደባባይ ሀገራችንን እንዲያስጠራ ባህሎቻችንና እሴቶቻችንን እንዲያስተዋውቅ ብሎም የዘርፉን አቅም እንዲያጉለብት በማሰብ ጭምር የተገነባ ነው። ሪፖርተራችን ህይወት አበበ እንደዘገበችው አዲስ ሲኒማ ኮምፕሌክስ ባለ 15 ወለል ሲሆን ባለ አራት ወለል የመኪና ማቆሚያ የያዘ ነው። 592 ህጻናትና 887 አዋቂዎችን የመያዝ አቅም ያላቸው ሁለት የሲኒማ አዳራሾችን ጨምሮ በቂ የሆነ የድምፅ ማስተላለፊያ ሲስተም፣ ዘመናዊ የመብራት ስርጭትና የአየር መቆጣጠሪያ መሳሪያዎችንም አካቷል። አዲስ ሲኒማ ኮምፕሌክስ ለኪነ ጥበብ ቤተሰቦችና ለከያኒያን ተጨማሪ ብስራት ነው ያሉት ከንቲባ የኪነ ጥበብ ባለሙያዎች ሀገር ወዳድ ትውልድ ለመፍጠር ሲኒማን መጠቀም እንዳለባቸው አሳስበዋል። በዚህና በመሰል የኪነ ጥበብ ዘርፎች የተሰማራችሁ ከያንያንና የኪነ ጥበብ ቤተሰቦች ሙያችሁ ክብር ተልኮ ዘመን ተሻጋሪ በመሆኑ የሲኒማን ታላቅ ኃይል በመጠቀም ብሔራዊ መግባባትን ለመፍጠር የወል ትርክቶቻችንን ለመገንባት የሀገር ፍቅርን ያነገበ ትውልድ